በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልኝ። የዩቱብ ቻናል ቤተሰቦች እንዴት ሰነበታችሁ? አሁን የምንገኘው በጥንታዊቷ የኢያሪኮ ከተማ ውስጥ እንገኛለን። በዓለም ረጅም ዕድሜ ያላት ኢያሪኮ ከተማ ነችና በመጽሐፍ ቅዱስም ሕዝበ እስራኤል ባህረ ዮርዳኖስን ተሻግረው እንሆ ጠላቶቻቸውን ለመጀመሪያ ጊዜ ጠላቶቻቸውን ድል ነስተው የወረሰዋት የኢያሪኮ ከተማ በመጽሐፍ ቅዱስ ማርና ወተት ታፈሳለች ተብላ የተነገረላት የከነአን ምድር ላይ እንገኛለን። በዚህ የከነአን ምድር የኢያሪኮ ከተማ ውስጥ በጥንታዊቷ ያሪኮ ቴልኤስ ሱልጣን ተብላ በምትጠራው በር ላይ ደግሞ የታላቁ የእግዚአብሔር ሰው የኤልሳ ምንጭ ተብሎ የሚጠራው የጸበል ቦታ ይገኛል። ኤልሳ ማን ነው የሚለው በመጽሐፍ ቅዱስ የኤልያስ ደቀ መዝሙር የነበረ ኋላም፣ ኤልያስ ባረገ ጊዜ የኤልያስን መንፈስ በእሱ ላይ ሁለት እጥፍ የሆነለት ታላቅ የእግዚአብሔር ሰው ነው። እነሆ ኤልያስ ባረገ ጊዜ ሁለታቸው ተያይዞ ዮርዳኖስን ከተሻገሩ ቤትኤል ከደረሱ በኋላ እነሆ በመካከላቸው የእሳት ፈረሶችና የእሳት ሰረገሎች መጥቶ ከፈሏቸው። ኤልያስም ወደ ደመና ወደ ሰማይ አረገ ማለት ነው። ያን ጊዜ የእግዚአብሔር ሰው ኤልሳ አባቴ አባቴ የእስራኤል ሰረገሎችና ፈረሰኞች እያለ ጮሆ፣ ያን ጊዜ መጠምጠሚያው ወረወረለት። እነሆ እሱ በወረወረለት መጠምጠሚያ ወደ ባህር ዮርዳኖስ ደርሶ ባህሩን ከፍሎ በመጠምጠሚያው ከከፈለ በኋላ በደረቅ ለመሻገር ችሏል ማለት ነው። ስለዚህ ከዛ ጊዜ በኋላ ኤልያስ ካረገ በኋላ የኤልያስን መንፈስ በነቢዩ በኤልሳ ላይ ሁለት እጥፍ ሆኖ እግዚአብሔርን ሲያገለግል ብዙ ገቢረ ተአምራትን ሲያደርግ የቆየ ነብይ ነው ማለት ነው። ከነዚህ መካከልም በኢያሪኮ ከተማ ላይ የነበረው ህዝቡ ሲጠጣው የነበረው ውሃ ነውና ያንን ውሃ ከእለታት በአንድ ቀን በከተማው የሚኖሩ ሰዎች ወደ ኤልሳ መጥተው እንደምታየው የከተማው ኑሮ እጅግ መልካም ነው፣ ነገር ግን ውሃው መራራ ነው፣ የምድሪቱ ፍሬ ሁሉ የሚያስጨነግፍ ነውና ብሎ ነገሩት። የእግዚአብሔር ሰው ነቢዩ ኤልሳም ተነስቶ ወደ ምንጭ ሄደ። ማሰሮ አምጡልኝ ብሎ ማሰሮ ላይ ጨው አዲስ ማሰሮ አምጡልኝ አለ። ጨው ጨምሩበት አለ። ከዛ በኋላ በምንጩ ላይ ወስዶ ከጨመረ በኋላ እነሆ ከዚህ በኋላ ይህ ውሃ ተፈውሷል እግዚአብሔር ፈውሶሃል ብሎ ተናገረ። ከዚህ በኋላ ሞትና ጭንጋፍ አይሆንብህም አለው። እንዳለውም ከዛ ጊዜ ጀምሮ ያን ውሃ በእግዚአብሔር ሰው በነቢዩ በኤልሳ አማካኝነት ተፈውሶ ብዙ አስቀድሞ ነፍሰ ጥሮች ሲጠጡት የሚያስጨነግፍ በሽታ የሚሆን መራራ የነበረው ውሃ በነቢዩ በኤልሳ ምልጃ አማካኝነት በእርሱ ላይ የእግዚአብሔር መንፈስ አድሮበታልና ያንን ውሃ ፈውሶታል። ዛሬ ይህንን የምታዩት ምንጭ ሙሉ የከተማው የኢያሪኮ ከተማ ለመጠጥ የሚያገለግል ለመጠጥና ለእርሻ የሚጠቀሙበት የምንጭ ውሃ ነው። ለአማንያን፣ ለክርስቲያኖች ለኛ ደግሞ የጸበል ቦታ ነውና ብዙ ምእመናን ይህንን ቦታ መጥተው ይሳለማሉ። እነሆ ከጸበሉም ይጠጣሉ። በዚህ ቦታ ላይም ይጠመቃሉ። ከብዙ ደዌ ይፈወሳሉ ማለት ነው። ብዙ ተሳላሚዎችም ይህንን ቴል ኤስ ሱልጣን የምትገኘዋን የኤልሳ ምንጭን ሳይሳለሙ አይሄዱም ማለት ነው። ስለዚህ በመጽሐፍ ቅዱስ ነቢዩ ኤልሳ ይህንን ውሃ ፈውሶት ከዛ በኋላ ጭንጋፍና ሞት ከሱ እርቆለት እነሆ ዛሬ የምታዩትን የከተማው ህዝብ በሙሉ ይህንን ምንጭ ሲጠጣ ይኖራል ማለት ነው። ለእኛ ለአማንያን ደግሞ እንዳልኳችው ጸበል ቦታ ነውና ብዙ በረከት፣ ብዙ ፈውስ፣ ድነት የሚገኝበት ቦታ ነውና የኤልሳ ምንጭ ተብሎ ይጠራል ማለት ነው። የዚህ ቦታ ጠባቂዎች ሙስሊሞች ናቸውና በሙስሊሞች እጅ ነው የሚገኘው ቦታው ማለት ነው። ነቢዩ ኤልሳ በኢያሪኮ ከተማ ይህንን ገቢረ ተአምራት አድርጓል። ከዚህ በተጨማሪም በአጽሙ አስክሬን ያስነሳ ታላቅ የእግዚአብሔር ሰው ነው። ነቢዩ ኤልሳ ከሞተ በኋላ ወስደው ቀብረውት ነበር እና እንሆ ከሶሪያ ከዮርዳኖስ አደጋ ጣዮች ወደ እስራኤል የገቡ አደጋ ለመጣ ሊመጡ ነበርና፣ በዛም አንድ ሰው ሲሞትባቸው በነቢዩ በኤልሳ መቃብር ላይ ወስደው ጣሉት ነው የሚለው ከዛ በኋላ ያ አስክሬንም የነቢዩ የኤልሳ ተቀብሮ ሞቶ የነበረውን የኤልሳ አጽም ሲነካው እነሆ አፈፍ ብሎ ተነስተው ኖረ ማለት ነው። ስለዚህ በአጽሙ ከሞተ በኋላ አስክሬን ያስነሳ ታላቅ የእግዚአብሔር ሰው ነው ማለት ነው። ሌላው ባልቴት የነበረችዋ ባሌ ያልነበራትና እነሆ ማድጋዋን ያለቀባት ማድጋዋ ባዶ የሆነባት አንዲት ሴትም በተአምራቱ ማድጋዋን በዘይት ሞልቶላት ልጇና እርሷ ቤቷንም ሁሉ ባለ ዕዳ ይወስድባት ከነበረው ከዕዳ ነፃ አድርጓታል ማለት ነው። ከዚህ በተጨማሪ ት ሱናማዊቷ ሴት ባሏ ከሸመገለ በኋላ ልጅ እንድትወልድ አድርጓል። እነሆ ሕፃኑም ካደገ በኋላ ከዕለታት በአንድ ቀን እንደ ሞተ መጽሐፍ ቅዱስ ይነግረናል። እነሆ በነቢዩ በኤልሳ አማካኝነትም ያንን ህፃኑ ልጇን ከሞት አስነስቶላታል ማለት ነው። ስለዚህ ነቢዩ ኤልሳ ብዙ ገቢረ ተአምራት ያደረገ የኤልያስ ደቀ መዝሙር የነበረ ኋላም ኤልያስ ባረገ ጊዜ የኤልያስን መንፈስ በእርሱ ላይ እጥፍ ድርብ የሆነለት ታላቅ የእግዚአብሔር ሰው ነው ማለት ነው። ስለዚህ ይህ የኢያሪኮ ጥንታዊቷ የኢያሪኮ ከተማ ውስጥ ላይ ያለችዋ የኤልሳ ምንጭ ናትና፣ እናንተም ወደ ኢያሪኮ ብቅ ስትሉ ይህንን የኤልሳን ምንጭ ተሳልማችሁ ጸበል ይዛችሁ እንድትሄዱ በዚህ ቦታ ላይ ተጠምቃችሁ ድህነትን እንድታገኙ ፈውስ እንድታገኙ መልእክቴን አስተላልፋለሁኝ። በሌሎች ቅዱሳት መካናት ላይ እንመለሳለን። አብረን እንቆያለን ማለት ነው። የዩቱብ ቻናሌን ሰብስክራይብ አድርጋችሁ የደወል ምልክቱ ብትጫኑ በየጊዜው የምለቃችሁን ቪዲዮዎችን መመልከት ማየት ትችላላችሁ ማለት ነው። የነብዩ የኤልሳ በረከት እንዲሁም የታላቁ የእግዚአብሔር ሰው የነቢየ እግዚአብሔር ቅዱስ ኤልያስ በረከት በሁላችን ላይ ይደርብን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።